ሙዚቀኛው አንዱ ዓለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በቁጥጥር ስር የዋለ ሙዚቀኛ አንዱ ዓለም ጎሳ ፍርድ ቤት ቀርቧል። አንዱ ዓለም በግድያ ተጠርጥሮ አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ለቢቢሲ ተናግሯል። ትላንት የዋለው ችሎት አንዱ ዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረቀም ጠበቃው ለቢቢሲ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነን አዱኛ መጋቢት አንድ ሌሊት አስር ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለእልፈቷ ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጿል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድተዋል። ይህ በእንዲህ እንዳለ የድምፃዊ አንዱ ዓለም ጠበቃ የፖሊስን ጥርጣሬ በዚሁ ችሎት መቃወማቸውን ገልጿል። በመካከላቸው ምንም ችግር አልነበረም። በዚያን ቀን በሰላም ውለው እሷ ፎቶ ስትነሳ፣ እሱም ከጓደኞቹ ጋር ለዝግ ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡ በመካከላቸው ምንም ጸብ አልነበረም። ጾም ከተፈታ በኋላ በክርስቲያኖ ዘንድ የሚጾመው የሁዳዴ ጾም ማለት ነው። ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጿል። አክለውም ፖሊስ አሁን ወድቃ ተገኘቻለች እንጂ እርሱ እንደ ገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቁን ለቢቢሲ ተናግሯል። በተጨማሪ አርቲስት አንዱ አለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም ሐዘን ላይ ስላለ ወጥቶ እንዲያስተዛዘን የዋስትና መብቱ እንዲጠበቅ መጠየቃቸውን ለቢቢሲ ተናግረዋል። ሆኖም የፍርድ ቤቱ የዋስትና ጥያቄውን ውድቅ አድርገዋል። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብ እና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱን ጠበቃው አስረድተዋል። በተጨማሪ አንዱ ዓለም ከእስር ቢፈታ በማኅበራዊ ሚዲያ ላይ ቁጣ ስላለ በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህም መሠረት ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣይ ቀጠሮ መጋቢት 7 2017 ተሰጥቶታል። በ25 ዓመቷ ሕይወቷ ያለፈው ቀነኒ የቀብር ስነሥርዓት በቅድስት ስላሴ ካቴድራል ቤተ ክርስቲያን ረቡ ለት ተፈጽመዋል። አንዱ ዓለም በእለቱ በቀነኔ የቀብር ስነ ስርዓት ላይ ከፖሊስ ጋር በመሆን መገኘቱን ቢቢሲ በስፍራው ከነበሩ ሰዎች አረጋግጧል። የቀነኔ አባት አዱኛ ዋቆ ከቢቢሲ ኦሮምኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎድ ወድቃ ሞተች ብለው እንደማያምኑ ተናግረዋል። እኛ የምንፈልገው ፍትህ ብቻ ነው፣ እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉ አክለው ተናግረዋል። አክለውም ሆኖም አንዱ ዓለምና ቀነኔ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በ2011 ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ወተር ኢንጂነሪንግ ተመርቃለች። ቀነኒ ከዚህም በኋላም በኦሮሚያ ውሃና ኤነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ሸካ ዞን ፌዴ ከተማ ገበያ መሀል የነበረ ዛፍ ወድቆ የሰባት ሰዎች ህይወት አለፈ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሸካ ዞን ፌዴ ከተማ በገበያ መሀል የነበረ ትልቅ ዛፍ ወድቆ የሰባት ሰዎች ህይወት ማለፉ ተገልጿል። ከሟቾች በተጨማሪ በስምንት ሰዎች ላይ ከባድና ቀላል ጉዳት መድረሱን የክልሉ ኮሚኒኬሽን ቢሮ ያገኘው መረጃ ያመለክታል። ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ያሉት የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ናቸው። ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ እንደሌለ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። የትግራይ ጊዜያዊ አስተዳደር ጌታቸው ረዳ በጠቅላይ ሚኒስትር አብይ ጥሪ ወደ አዲስ አበባ እንደመጡና በቀጣዩ ሳምንት መጀመሪያ ወደ ትግራይ እንደሚመለሱ ከቢቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። ጌታቸው የሰሜን ምስራቅና ማዕከላዊ ትግራይ አንዳንድ አካባቢዎች ከጊዜያዊ አስተዳደሩ ቁጥጥር ውጭ እንደወጡ ተናግረዋል። ይህ በእንዲህ እንዳለ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለመቀሌ ከተማ ከንቲባነት የሾማቸው ረዳኢ በርሄ ለሶስት ወራት በውዝግብ ተዘግቶ የቆየውን የከንቲባ ጽፈት ቤት ተረክበው ስራ ጀምረዋል። የደብረጽዮን ቡድን መቀሌ የሚገኘውን መንግስታዊውን የኤፍኤም ሬዲዮ መቆጣጠሩም ተገልጿል። በኢትዮጵያና ኤርትራ ማዕከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። የሁለቱ ሀገራት ጦርነት ከአፍሪካ ቀንድ ተሻግሮ ለቀይ ባህር ቀጠና ስጋት እንደሚሆኑም አንስተዋል። ዲፕሎማቶቹ በትግራይ ክልል ያለው ወቅታዊ ሁኔታም አሳሳቢ መሆኑን ተናግረዋል። አሜሪካና የአውሮፓ ህብረትን ጨምሮ ከ20 በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው ገለጹ። ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነው ስምምነትም እንዲከበር ሀገራቱ ጠይቀዋል። ሀገራቱ በክልሉ ሰላም እንዲሰፍን ሁሉም ወገኖች ልዩነቶቻቸውን በውይይት ሊፈቱ ይገባል ብለዋል። የሳውዲው መካ መስጅድ በ10 ቀናት ውስጥ በ25 ሚሊዮን ሰዎች መጎብኘቱ ተገለጸ። የዘንድሮ ረመዳን ጾም ከገባ 14ተኛ ቀኑ ላይ ይገኛል። ባለፉት አስር ቀናት ውስጥ ብቻ ከአምስት ሚሊዮን በላይ የኡምራ ተጓዦች መካ መስጅድ ደርሰዋል ተብሏል። የየመኑ ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ ዛቱ። ቡድኑ ከእስራኤል ጋር ግንኙነት ያላቸው መርከቦችን አጠቃለው ብሏል። ጥቃቱ ይቀጥላል የተባለው እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ ያስቀመጠው ቀነገደብ መጠናቀቁን ተከትሎ ነው። የኢራኑ ጠቅላይ መሪ አያቱላ አሊ ሐሚኒ የአሜሪካንን እንደራደር ጥያቄ ውድቅ አደረጉ። ጠቅላይ መሪው በኒውክሊየር ፕሮግራም ዙሪያ ከትራምፕ የተላከላቸው ደብዳቤ በተባበሩት አረብ ኤምሬትስ በኩል ደርሷቸዋል። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ወታደራዊ አማራጭን እንደሚጠቀሙ ዝተዋል። ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮን ጨምሮ የጠላት ኢላማዎችን መምታት እንዲሁም ጉዳትን መቆጣጠር ላይ ያተኮረ ነው ተብሏል። እንግዲህ ኢራን ከአሜሪካ ጋር በተቃቃረችበት ማግስት የተጀመረው ልምምዱ በሦስቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ነው ተብሏል። ዩክሬን ከሩሲያ ጋር ጊዜያዊ ተኩስ አቁም ለማድረግ ተስማማች። አሜሪካ ዩክሬን የተስማማችበትን የጊዜያዊ ተኩስ አቁም ጥያቄ ለሩሲያ ልታቀርብ መሆኑን አስታውቃለች። በሳውዲ አረቢያ ዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የሰላሳ ቀናት የተኩስ አቁም እንዲደረግ ሀሳብ ቀርበዋል። ዶናልድ ትራምፕ ከአውሮፓ በሚገቡ የአልኮል ምርቶች ላይ 200 ፐርሰንት ታሪፍ ለመጣል ዛቱ። የአውሮፓ ኅብረት በአሜሪካ ውስኪ ምርት ላይ የ50 በመቶ ታሪፍ ለመጣል ያሳለፈውን ውሳኔ በፍጥነት እንዲሽርም አሳስበዋል። አሜሪካ ባለፈው ዓመት 4.9 ቢሊየን ዩሮ የሚያወጣ ወይን ከአውሮፓ ሀገራት አስገብተዋለች። የአሜሪካ ትምህርት ዲፓርትመንት ግማሽ ገደማ ሰራተኞቹን ሊቀንስ ነው። ፕሬዚዳንት ትራምፕና ቢሊዮነሩ ኢለን መስክ የአሜሪካ የፌዴራል መንግስት ግዙፍና አባካይ ነው በሚል መጠነ ሰፊ የሰው ኃይል ቅነሳ ማድረግ ከጀመሩ ቆይተዋል። የተስፋ ቀን በሚል በዓለም አቀፍ ደረጃ እንዲከበር ውሳኔ ተላለፈ። በተባበሩት መንግስታት ድርጅት አባል ሀገራት ላይ በተካሄደው የድምፅ አሰጣት ሂደት በየዓመቱ ሐምሌ አምስት የተስፋ ቀን ሆኖ እንዲከበር ወስኗል። ኢትዮጵያ በዓሉን ደግፋ ድምፅ በሰጠችበት በዚህ ጉባኤ ላይ አሜሪካ ውሳኔውን ተቃውማለች። የአውስትራሊያ ዜግነት ያለው ግለሰብ በሰው ሰራሽ ልብ ለመቶ ቀናት በመቆየት በዓለም ላይ የመጀመሪያው ሰው ሆነ። ተመራማሪዎቹ ግለሰቡ የቆየበት ቀን ርዝማኔ ሰው ሰራሽ ልቦችን ለረዥም ጊዜ ጥቅም ላይ ለማዋል ተስፋ የሰጠ ነው ብለዋል። በሙከራ ላይ የነበሩ የኤችአይቪ ኤድስ መድኃኒቶች የሚሊዮን ዜጎችን ህይወት የቀጠፈው ኤች አይ ቪ ኤድስ በሽታ እስካሁን ፈዋሽ መድኃኒት ያተገኘለት ሲሆን የዓለም ጤና ድርጅት ለቫይረሱ መድኃኒት ለማግኘት የተለያዩ ጥረቶችን በማድረግ ላይ ነው። ከአምስት ዓመት በኋላ ማለትም በ2030 የቫይረሱን ወረርሽ የማጥፋት እቅድ ያስቀመጠ ሲሆን ለዚህ የሚረዱ የተለያዩ ሙከራዎች በመደረግ ላይ ናቸው። ከሰሞኑ የጤና አግኝቶች ይፋ በሚደረጉበት ላንሴት የህክምና ጥናት ማዕከል በወጣው መረጃ መሰረት ሌና ካፓቪር የተሰኘው መድኃኒት የመጀመሪያ ሙከራውን በስኬት አጠናቋል ተብሏል። ክትባቱን የወሰዱ ሰዎች በሰውነታቸው የነበረው የኤች አይ ቪ ቫይረስ እንዳይራባ በማድረግ ችሏል የተባለ ሲሆን ከሌሎቹና በሙከራ ላይ ካሉ ክትባቶች ውጤታማ እንደነበር ቢቢሲ በጤና አምዶ አስነብበዋል። የክትባቱን ውጤታማነት ለመለካት ሲባልም በሰዎች ላይ የጎንዮሽ ጉዳት እንዳለው በተደረገው ሙከራም ቫይረሱ በሌለባቸው አርባ ሰዎች ላይ ተሞክሮ ጉዳት እንደሌለው መረጋገጡም ተገልጿል። ሀገራት ይህንን መድኃኒት ዜጎቻቸው እንዲጠቀሙት ፈቃድ እየሰጡ ሲሆን ብሪታንያ መድኃኒቱ በሀገሯ ጥቅም ላይ ከመዋሉ በፊት ምርመራ በማድረግ ላይ ትገኛለች።